ማለት ነው ያምን ጋር ምናምን አይደለም፣ ትሰማኛለህ፣ ወደዛ አድርጊ ወይ እንትን በይ ያለው ነገር የተደበቀ ምስጥራችሁ እንዳላወጣ ይቅርታ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እርግጠኛ ነኝ ሁሉም ነገር እናንተ አካባቢ ላይ ያለው ሰላም እንደሆነ ተስፋ አደርጋለሁ። በጾም አንዳንድ ነገሮችን አይታችሁ ትንሽ እናንተም ደብሯችኋል፣ እኔም ደብሮኛል። ባለፈው ስሜታዊ ሆኜ ቅድስት ወይም ደግሞ ኪድ እሺ ማለት እንትን ማለት አልፈልግም። እንደገና እንደ ባለፈው እሷ ተናገረችኝ ብዬ እኔ ደግሞ ሌላ ምላሽ መስጠት አልፈልግምና ኪድ ኪድ ብዬ ላውራት። እንግዲህ ያው ባለፈው የተነጋገርነው ነገር በጣም ምልህ ይዞኝ ነበረና እሷ ከወጣሽ በኋላ ተከትያት ይኩኝ ለማውራት ግን እሷ ባጃጅ ይዛ ነበር ና በባጃጅ ነበረ ከአጠገቤ ል መብላ ሄደችው ና በጣም መውራት ፈልጋለሁ ያለውን ነገር ላይ ስልክም እያነሳችልኝ አይደለም። ነገር ግን አንዴ ብቻ ላግኝሽ ላወራሽ ፈልጋለሁ በቁም ነገር ብዬ ቴክስት ካረኩላት በኋላ ስልክ መለሳ እንግዲህ ያወራን ያለንበት ሁኔታ አለና ያው እናንተም እንደተመለከታችሁት ባለፈው አንዳንድ ነገሮች የሆነ ምልክት ሰጥታኛለች ማለት መሲ ከዚህ ሀገር እንዳልወጣች የተወሰኑ ምልክቶች ደርሶኛል እና ስለዚህ ዛሬ ጠርቻት፣ ምናልባት ወጣም ሊሆን ይችላል አላቅም፣ ግን እዚህ ከሆነች እዚህ ከሆነች ያው ማግኘት እፈልጋለሁ ና አንዳንድ ሬዎችንም ሆነ አንዳንድ ነገሮችን ማድረግ እፈልጋለሁ ና አግኝቼ አወራታለሁ። ከዛ በተጨማሪ ደግሞ ምናልባት ሄዳ የሚሆን ነገር ከሆነ ደግሞ ከእሷ ጋር የምታገናኝበትን መንገድ ወይ ደግሞ እንድታገናኘኝ አንዳንድ ነገሮችን ማድረግ እፈልጋለሁ እና ደውይላታለው። ተቀጣጥረናል ያለንበትን ነገር አሩቻት አለውና ከመጣች በኋላ አንዳንድ ነገሮችን ያው እሷ ምንም ልትናገር ትችላለች፣ ምንም ልትቆጣ ትችላለች። እኔ ረጋ ብዬ በሰከነ መንፈስ ወይ ደግሞ በሰከነ መልኩ ያለውን ነገር ለማውራት እሞክራለሁ። ቤተሰቦች ያው እንደምታውቁት ዝናብም እየዘነበ ያለው ግን ነገ ዛሬ ካልኩኝ አሁን ራሱ የምቀርጽበት ሰዓት እኔ እንጃ፣ ሰዓቱ ሄዷል። በእርግጥ ሰዓቱ ዝናብም እየመጣ ነው ያለው። ስለዚህ ነገ ዛሬ ካልኩኝ ሰዓቱ መገደሉ ስለሆነ ከወዲሁ እኔ ያንን ነገር አውርቼ ምን ማለት እንዳለበኝ ምን መደረግ እንዳለበት ምናምን ነገር ለማውራት እሞክራለሁ በተረጋጋ መንፈስ ማለት ነው። እና እሷ እስክትመጣ ድረስ ያው በተቻለ መጠን ያው ቀና ቀና ነገሮችን ከመጣች በኋላ ቀና ቀና ነገሮች አሪፍ አሪፍ ነገሮችን በማውራት ያለውን ነገር አብረን ለማስተካከል እንሞክራለን ከሷ ጋር በመሆን ማለት ነው። እና ቤተሰቦች ሁላችሁም እንግዲህ ለምትሰጡን አስተያየት ምናምን ከልብ እናመሰግናለን። ያው በዚህ በጾሙ እንደዚህ አይነት ነገር በመናገር እኔም በጣም ሶሪ ማለት ለራሴ ሶሪ ያረኩት ነገር ትክክል አልነበረም። እና ቤተሰቦች ዛሬ ያለውን ነገር ምን እንደሚመስል አብረን እንመለከታለን። የኔ ወድ ቤተሰቦች መሲም ምናልባት የባለፈውን ቪዲዮ ካየሽ በኋላ እንደዛ ሆኜ ስናገር የነበረው ስሜታው ስለሆንኩኝ ነበር ታየዋለሽም ብዬ አስባለሁ። መቶ ፐርሰንት ምክንያቱም ያንን ቪዲዮ ለመቅረጽ የሚወሰንኩት ልንቀርጽም የተፈለገው ለምንድን ነው እናንተ የእኛን ሙሉ እንትን የምትመለከቱ ስለሆናችሁ የኛን ህይወት ምናምን የምትመለከቱ ስለሆናችሁ ያንም ነገር በቃ በዚህ ሰሞን ያጋጠመውንም ነገር በዛው እንድታዩት በማለት ነበርና የኔ ውድ ቤተሰቦች፣ ብቻ ግን ያው ያለውን ነገር በደንብ ትመለከታላችሁ። በስነ ስርዓት ለማውራት ሞክራለሁ እና ያው እሺ፣ ያለውን ነገር እናውራ። ማለት የሆነ ከብዶኛል ዛሬ ለማውራትም። ያው አንዳንድ ጥያቄዎችን አዘጋጅቼ ስለመጣው ልጠይቃት የፈለኩት እና ቁጭ ብለን እናወራታለን። እሷ ምንም ጓጓ በተለየ የኔ ስራ ምንድነው ካልሆነ ቀለል ባለ መልኩ ነው ማውራት ማለት ነው። ምናልባት እሷ ድጋሚ አሁንም በእልህ በምናምን ልትመጣ ትችላለች፣ ልታወጣጣኝ ጓብላብኝ ምናምን ነገር አንዳንድ ነገሮች ማለት ልትፈልግ ትችላለች። እና እኔ ቀስ ብዬ አወራታለሁ ማለት ነው።

ያው አንዳንድ ነገሮችን ነው ረረም እየሻል ነበር እኮ እነሱን ለማውራት። ዝናቡ እየዘነበ ነው ይቀጥታል። ችግር ችግር የለውም። ሰላምማ ባለፈው ደግሞ አንዳንድ ነገሮች ማለት አንቺ እንኳን የሆነ አንዳንድ ተናንደሽ ብትናገሪ እንኳን እኔ መናገር አልነበረብኝም እና አንዳንድ ነገሮችን በጣም እንቀርታ ታረኩኝ። ነገር ማለት ማለት የሆነ ደብሮኛል በዛ መልኩ አንቺን በመናገሬ ማለት የሆነ መናገር የሌሉብኝ ነገሮችን ነው እየተናገርብኝ ያለሁት። ማለት የሆነ አንዳንድ ነገሮችን ማሳለፍ ነበረብኝ እና ሳላሳልፍ ዝም ብዬ በአንዴ ተናግሬ ይሻለሁ እና ይቅርታ። እዛም ዛሬ ደግሞ ለአንዳንድ ነገሮች ፈልጌ ይሻለሁ። ማለት የሆነ አንዳንድ ጥያቄዎችን ቢያንስ የሆነ እንድትመልሽልኝ የምፈልጋቸው ነገሮች አሉና እነዛን ነገሮች ያው ከአንቺ አፍቅሳማ ብዬ ያሰብኳቸው ናቸው። ምናልባት ያጠፋቸውም ነገሮች ሆነው ከተገኙ ምናምን እና አንቺ ደግሞ አንዳንድ ነገሮችን ከነገርሽኝ በሚለው እና ቤተሰብ እና ያልኩች ጌድ ማለት ከዛም በኋላ ባይዘጉ አንቺ ጥለሽን ከወጣች በኋላ እኔም ተከትዬሽ ለማውራት ሞክሬ ነበር፣ ግን አንቺ አልነበርሽ ማለት በባጃጅ ሄደሽ ነበር ተነስተሽ እና ዝም ብዬ እጅ ከማጨናነቅሽ ምናምን በሚለው ለዛ ነው ዝም ያልኩት እና ብቻ የሆነ ትልቅ ነገር ነው። አይ ትልቅነትን የሚያሳየው ጥፋትን አውቄ ሶሪ ማለት በእርግጥ በሰዓቱ የነበረ ነገር ማለት ንግግር በጣም ከባድ ነበር አውቃለሁ። እኔም ተናግሬሃለሁ በሰዓቱ። ግን እኔም ስሜት ያየው ነበርኩኝ በጓደኛዬ ያለኝን ቦታ ማወቅ ነበረብኝ እና ለአንተም እንደዛ እያልኩ የነበረው ቢያንስ ተስማምታችሁ እንድታወሩ ጭምር ነው እኔ ማለት፣ ሌላ ነገር አይደለም። ሲቀጥል ቪዲዮውን አይቼዋለሁ ማለት እናንተ ተስማምታችሁ ብትቀጥሉም ካላሙ የሚችል ነገር ከሆነ በቀጠል ትችላላችሁ። ግን እኔ በእናንተ መሀል ሴጣን ልሆን አልችልም። ቢቻል እኔ እናንተ በማላችሁ የገባውን ሴጣን አባርሬ ላስተረጋችሁ ሞክራለሁ እንጂ እኔ በመሃላችሁ እንደዚህ አይነት ነገር እንድትለያዩ ምናምን ነገር ማደርግ አይነት ሰው አይደለሁም። ምናልባት ካላወቀኝ እዩ እና፣ በእርግጥ ጥፋት ማወቅ ትልቅ ነገር ነው። እኔም ጥፋቴን አውቃለሁ። ጮኬ ይባሃለው ማይባል ነገር ብያሃለሁ። በሰዓቱ ስሜታዊ ስለነበርኩኝ እና ለእሱ ይቅርታ ይቅርታ ጠይቃለሁ ግን እንደዚህ አንቺም ያልሽ ነገር በነገራችን ላይ አንቺም ትክክል አልነበረ አንደኛ፣ ያኛው አስመሳይ ማንነት ነው። ምን አመሰቲ በሰዓቱ በጣም አናደኸኛል። መቼም ታቋለ ድርጊት አይደለም። በጣም ያናደር ጊዜ ነበር፣ እሷንም ከሷ ጋርም የነበረው እኔንም ስትለኝ የነበረው ስታወራ የነበረው ስለዚህ፣ ያ ደሞ አስፈላጊ አልነበረ ማለት፣ ቢያንስ እኔ እንኳን ቁጡ በሆነብህ አንተኔ መረጋጋት ትችላለህ። ያ መሆን ነበረበት በሰዓቱ እኔም ስቆጣ አንተ የምትቆጣ ከሆነ ማንም ማንንም አይደማመጥ ማለት አንስማማም። በቃ እኔን ያለው እሷ አታውቅም። አንተ ለወራ እንደመጣው ግን እኔ ችግራችሁን ትፈታላችሁ ነው እንጂ ጭራሽ ይባባሳል ብዬ ጭራሽ አላሰብኩም ነበረ። ጭራሽ አንተ ደግሞ ከእሷ በላይ ለእኔ ነቃትህን ደግሞ ደግሞ የተናደኩብሽ የሴት ልጅ ክብር ክብር የሆነ ሰው ያለ ስም ስም ሲሰጥሽ፣ የሆነ የማይባል ነገር ያደረከው ነገር በቃ ሆ አሁን ምትንጓጓቢ ነው፣ እንደዛ ለምናም ነገር እንድገባ ክብር ቢኖር ነበር። አሁን ነው ማለት ያላረከውን ነገር

ማለት ነው። ያ ምን ያቆፍሽ ምናምን አይደለም። ሰማኛለ ወይ፣ ወደዛ አድርጊ ወይ እንትን በይ ያለውን ነገር የተደበቀ ሚስጢራችሁ እንዳላወጣ። ምን የተደበቀ ሚስጢር ነው? በደምብ ታውቀዋለህ። ሚስጢራችሁ ምንድን ነው? ሚስጢር እንዳላችሁ በደምብ ታውቀዋለህ። ነግራኛለች። መናገር አልፈልግም። ስለዚህ አርፈህ ብትቀመጥ ጥሩ። ምንድን ነው አርፎ መቀመጥ? አሁን አንድ ጥያቄ ልጠይቅሽና መልሽልኝ። ማለት ምን ይሄን ያህል እንትን የሚያስብል ነገር አለው? ማለት ማንነት ትክክለኛ ማንነት ምናምን አሁንም እንደገና በቃ እንደ ሊሆን

ለተፈጠረው እሱ ላይ እያዘነብሽ ለተፈጠረው ነገር በጣም ሶሉሽን ነው ወደ ጥላ ነው እሱ ለቁም ነገር ነው አይደል? እሺ ማለት አንድ ጥያቄ ብቻ መልሽልኝ። እሱ አንቺ ጋር አለች የለችም ወይስ ሄዳለች? ያንን ነገር ብቻ ነው አንቺ ጋር ነው ያለችው? ማለት ያው በቃ አንድ ነገር ይሄን ነገር ብቻ ነው ማለት አንቺ ሀርድ ሀርድ ማለት ምንም ነገር ምንም ሰላም ስላልሆነ ነው ሀርድ

ቀዋኔ እሱን ነው የሚፈልገው። ሲጀመር እዚህ መሆኗን ቢያንስ ካወቅኩኝ ቢያንስ የተሻለ ነገር ቢያንስ አንዳንድ ነገሮችን ለማውራትም እንትን ለማለት እሞክራለሁ ነው ብቻ ነው ስላለችኝ ነው ከልቤ አመሰግናለሁ። ይሄን ነበር የፈለኩኝ። ከዚህ በተጨማሪ ደግሞ አንዳንድ መውራሽም ነገሮች ነበሩ። ማለት ይሄ ሚስጥር መጣም ምናምን ነገር እዛው ጠብሳ እኔ ጋር ምንም ሚስጥር የለም። ማለት እኔ ጋር ሚስጥር የለም፣ አንቺም ጋር ያንን ነገር ደግሞ እንደሌለ ታውቂዋለሽ። ማለት ምንም ሚስጥር እንደሌለ አውቃለው። በቃ ውስጥ ላይ በኔ በኩልም ከጓደኝነት ያለፈ ነገር የለንም

ምንም ማድረግ አልቻልኩም። በቃ ቤተሰቦች ማለት በቃ ይደብራል። ያለው ነገር እንደዚህ ዝናብ እየዘነበብን ለማውራት ስሞክር በእንደዚህ አይነት ሁኔታ ነው ትሪት እያረገኛለች። ያለውን ነገር ለማሳወቅ ለማወቅም፣ ሚስጥር ምናምን እያሉ የሚያበኩት ነገር አለን ያን ነገር እንትን ለማለት ሞክራል ነው ቤተሰቦች። ዝናቡ ያባራና ወይ ሄድባት አለ ወይ የሆነ የተፈጠረ ነገር ካለ ማሳውቃቸዋለሁ።